አሰላም ዓለይኩም ወረህመቱላሂ ወበረካቱ ውድና የተወደዳችሁ ወደፈትንቲው ቤተሰቦች እንዴት ናቸው? ሰላም ናቸው ይከንገለው፣ አልሀምዱሊላ እጃላ ቅጥጣ። የሰበር ዜና አለን፣ አብራችሁም ቆዩ። አዲስ ቤተሰቦች ላይክ እያደረጋችሁ አበረታቱን፣ ነባሮችም ላይክና ኮሜንት እያደረጋችሁ አበረታቱን። አብራችሁም ቆዩ። የኢትዮጵያ ሙስሊም ጤና ባለሙያዎች ማህበር በአዲስ አበባ ለሚገኙ ኢማሞች እና ሟዚኖች የነጻ ሕክምና አገልግሎት ሰጠ። የኢትዮጵያ ሙስሊም ጤና ባለሙያዎች ማህበር ከአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ጋር በመተባበር በአዲስ አበባ ለሚገኙ ከሁለት ሺህ በላይ ኢማሞች፣ ምትክ፣ ምክትል ኢማሞች፣ ሟዚኖች፣ የመስጂድ ሀዲሞች የነጻ ሕክምና አገልግሎት ሰጥቷል። በዛሬው ዕለት የተደረገው 19ኛ ዙር አጠቃላይ ነጻ የህክምና አገልግሎት ከሶስት ሚሊዮን ብር በላይ የሚገመት እንደሆነ የኢትዮጵያ ሙስሊሞች ጤና ባለሙያዎች ማህበር ዋና ስራ አስኪያጅ የሆነችው ሀያት ፈድሎ ናት። የኢትዮጵያ ሙስሊም የጤና ባለሙያዎች ማህበር የነጻ ህክምና አገልግሎት ለኢማሞች ብለን ስንነሳ ወደ ህክምና ሳች ተቋም የመሄድ ውስንነታቸውን ከግምት በማስገባት እንደሆነም ተናግራለች። ይህን አገልግሎት ወደፊትም ከክልሎች ላይም የመስራት እቅድ እንዳላቸው ጨምራ ገልጻለች። የነጻ ህክምና አገልግሎቱን ለመስጠት ከአዲስ አበባ ከከተማ እስልምና ጉዳዮች ከፍተኛ ምክር ቤት ትልቅ እገዛ እንደተደረገላቸው በመግለጽ ለምክር ቤቱና በበጎ አድራጎት ለተሳተፉ የጤና ባለሙያዎች ምስጋናቸውን አቅርበዋል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ዋና ስራ አስኪያጅ ሀጅ ሪያድ ጀማል የኢትዮጵያ ሙስሊም የጤና ባለሙያዎች ማህበር ከምክር ቤቱ ጋር በመተባበር በትብብር ለመስራት መነሳቱን አስመስግነው ይህን አይነት የጤና ድጋፍ ተጠናክሮ መቀጠል አለበት በማለት ገልጸዋል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት በቀጣይ ዘላቂ መፍትሔ ለኢማሞች እና ለምክክል ኢማሞች ለመምጣት የተለያዩ ፕሮጀክቶችን ቀረጻ ለመንቀሳቀስ እንዳሰበም ተነግረዋል። የነፃ ሕክምና አገልግሎት ተጠቃሚ የሆኑ የከተማ ኢማሞችና ሙአዚኖች በተሰጣቸው የነፃ ሕክምና ምስጋናቸውን አቅርበው መጅሊስን በቀጣይ ሌሎች የጤና እና የማህበራዊ ጉዳይ እንዲሎችን እንዲፈጠርላቸው ሀሳባቸውን አስተላልፈዋል። በሕክምና አገልግሎት የአይን፣ የቆዳ፣ የጥርስ፣ የአጥንት፣ የውስጥ ደዌ እና ሌሎች የሕክምና አይነቶች የተሰጡበት ሲሆን የዘርፉ ስፔሻሊስቶች ተሳትፈውበታል። በጉራጌ ዞን እኖር ኤነር መንገድ ወረዳ የተገነባው ቢላል መስጅድ በመድረሳ እንዲሁም የንጹህ ውሃ መስመር ዝርጋታ በድምቀት ተመረቀ። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን የእኖር ኤነር መንገድ ወረዳ በቄራ ስኩ ቀበሌ ልዩ ስሙ ሱቁ መንደር በሁለት ሚሊዮን ብር ወጪ ከመቶ ሰማኒያ አባወራ በላይ ተጠቃሚ ያደረገው የንጹሕ ውሃ መስመር ዝርጋታና ለማህበረሰብ አገልግሎት የሚውል ቢላል መስጊድ እና መድረሳ ግንባታ ፕሮጀክት በዛሬው ዕለት በይፋ ተመርቋል። ፕሮጀክቶቹ በበጎ አድራጎት ወንድሞቼ ከከተማ እስከ ገጠር ማህበረሰብ የተቀናጀ ትብብር ድጋፍ፣ እንዲሁም በመንግስት ሙያዊ ድጋፍ በማቀናጀት ትልቅ ልማታዊ ስራ መሰራቱን ተገልጿል። በመርሃ ግብሩ ላይ ከአዲስ አበባ እንዲሁም ከአካባቢው ታላላቅ ዑስታዞች፣ የመንግስት የስራ ኃላፊዎችና ጥሪ የተደረገላቸው እንግዶች እንዲሁም በርካታ የአካባቢ ሙስሊሞች ተገኝተዋል። በመርሃ ግብሩ ላይ የመክፈቻ ንግግር ያደረጉት የዚህ ፕሮጀክት አስተባባሪ ኮሚቴ ኃላፊና የአሩ ሚዲያ የሀገር ውስጥ ስቱዲዮዎች ዋና ስራ አስኪያጅ አቶ ባህሩ አባስ የአካባቢው ማህበረሰብ በብዙ ችግር ሳቢያ ወደ ኋላ የቀረ መሆኑን ገልጸው መሰል ፕሮጀክቶችን በመገንባት ከሌላው ማህበረሰብ እኩል ተጠቃሚ ማድረግ ይገባል ብለዋል። በጉራጌ ዞን ኤነር መንገድ ወረዳ የወረዳው አፈ ጉባኤ የሆኑት አቶ ቶፊቅ በደዌ በበኩላቸው ይህንን መሰል የመሰረተ ልማቶች የመንግስት ኃላፊነት የነበሩ ቢሆንም በእንዲህ አይነት በጎ አድራጎት ወንድሞች መከናወናቸው ለሀገርም ብሎ ለማህበረሰብ እድገት የሚናቸውን ከፍ ያለ ነው ብለዋል። የፕሮጀክቱ የፋይናንስና ወጭ ወጭ የተለያዩ አካላት በማስ በማስተባበር ግንባታውን ያከናወኑት ውስታዝ አቡ መሐመድ የተሰራው ስራ እጅግ አስደሳች መሆኑን የተናገሩ ሲሆን ለአካባቢው ማህበረሰቡን ከዚህም በላይ መስራት መሰረተ ልማቶችን ለማሟላት መትጋት ይገባል ብለዋል። በዛሬው መርሃ ግብር ማጠቃለያም ለፕሮጀክቱ ግንባታ መሳካት በተለያዩ መልኩ አስተዋጽኦ ላደረጉ ተቋማትና ግለሰቦች የምስጋና ሽልማት ተበርክቶላቸዋል። በአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ሶስተኛ መደበኛ የጉባኤ የኡለማዎች ጉባኤ እየተካሄደ ነው። አዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ሶስተኛ መደበኛ የኡለማዎች ጉባኤ በአዲስ አበባ በግራንድ ኤልያና ሆቴል እየተካሄደ ይገኛል። በጉባኤው ላይ የኢትዮጵያ እስልም ጉዳዮች የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ ተገኝተው መልእክት አስተላልፈዋል። ሼክ ሀጂ ኢብራሂም ቱፋ መልእክታቸውን ዑለማዎች የነቢያት ወራሾች መሆናቸውን አንስተው የሙስሊም አንድነት እንዲጠበቅ ያደረጉት ላለው አስተዋጽኦ መስጋናቸውን አቅርበዋል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼክ ሱልጣን አማን ኤባ እንዳሉት የዛሬ ሶስተኛ ሶስተኛ ኡለማዎች ጉባኤ አላማ የዳዋ ስርዓቱ ተግባራት ከከተማ ወረዳ እስከ መስጅድ ዘልቆ እንዲደርስ ማድረግ፣ ለኡለሞች የመሪነት የአቅም ግንባታ ስልጠና እንዲያገኙ ለማስቻል፣ በአካዳሚ ትምህርት የግንዛቤ አድማስ ለማስፋት ያለ መሆኑን ተናግረዋል። በመርሃ ግብሩ ላይ የኢትዮጵያ ኡለሞች ምክትል ሰብሳቢ ዶክተር ጁላይ ካዴት፣ የአዲስ አበባ መግሊስ ፕሬዚዳንት ሼህ ሱልጣን ኡማ አማን አማን ቆባ፣ የከፍተኛ ምክር ቤት ከፍተኛ አመራሮች፣ ከከተማው የሚገኙ ኡለማዎች፣ የመስጅድ ኢማሞች ተገኝተዋል።